አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ ውድና የተከበራችሁ የሌሎ ፋጃቱ ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ ደህና ነኝ። እንኳን ለተከበረው ለዒድል ፈጥር እንኳን አደረሳችሁ፣ እንኳን አደረሰን። አላህ ሱብሃነ ወተዓላ ረመዳንን ነውፍቀን ጾመን ጨርሰናል አልሐምዱሊላህ ከሚቀበላቸው ባሮች አለ አድርገን። ውድ ቤተሰቦቼ እንዴት ናችሁ? ረመዳን የተሳለፋችሁት ኢድን እንዴት እያሳለፋችሁ ነው? አላህ በያላችሁበት ይጠበቃችሁ። ዛሬ ያው በሁለት ነገር ነው የመጣሁት፣ አንደኛው ኢድን እንኳን አደረሳችሁ ለማለት፣ ሁለተኛ ለማመስገን ደስታ ልነግራችሁ ነው የመጣሁት ማለት ነው። ቤተሰብ የሆናችሁ ላይክ ሼር በማድረግ አብራችሁ የቆየ፣ አዲስ ለሆናችሁ ደግሞ ሰብስክራይብ በማድረግ ተከታተሉኝ ማለት ነው። ምን አዲስ ነገር እንድመጣሁኝ አዲስ ነገር ቻናልሽ የምንደረሰልሽ ተቀበለሽ ወይ እያላችሁ ስትጠይቁ ለነበራችሁ እህቶች፣ ያው በመጀመሪያ የተወሰናችሁት እንደምታውቁት አልተቀበለኝም ነበረ። ያው ከሀያ ስምንት ቀን በኋላ ተቀብሎኛል ማለት ነው። አልሐምዱሊላህ። ያው ወደው አፕ ላይ እንዳደረግኩኝ ያው ሶስተኛው ላይ መልሶ የነበር ማለት ነው አንድና ሁለትን ተቀብሎ ሶስተኛው ላይ መልሶ የነበረ የሰው ቪዲዮ ስለነበረብኝ ማለት ነው። ያው የሰው ቪዲዮ ካለባችሁ በአስራ አራት ቀኑ አይጠየቅም ወይ ቪዲዮ መስራት አይጠበቅባችሁም ወይም ደግሞ ቻናላችሁን የሚያስተካከለው ሰው ምንም አያደርግም ማለት ነው። የራሳችሁ ቪዲዮ ብቻ ከሆነ የራሳችሁ ቪዲዮ ብቻ ከሆነ ግን ቪዲዮ የራሴ ነው ብላችሁ እዛ ማስረጃ መስራት ትችላላችሁ እንጂ የሰው ቪዲዮ ካለባችሁ ዝም ነው ማለት ያለባችሁ ማለት ነው። ያንን ዝም ብለን ካለፍነው በኋላ በሀያ ስምንተኛው ቀን በሀያ ስምንት ቀኑ ላይ ነው የተጠየቀው ማለት ነው። እዛ ድረስ እኔ እንድናደረግኩት የሰው ቪዲዮ ያለብኝን እንዳለ አጠፋሁ ማለት ነው። ከመቶ ምናምን በላይ የሰው ቪዲዮ ነበረብኝ። ያው በፊት ማጥፍቸዋለሁ ግን የተወሰነ ይሄ በቪዲዮ መልክ የምንገባበት ሆኖ በአበባ መልኩ ወይም ደግሞ ወንዞች ምናምን የተወሰነ ሰው ቪዲዮ ነበረ። ይህን እንዳለ አጠፋሁኝ ማለት ነው። በቃ የራሴን ብቻ አስቀረሁት አጠፋፍቼ ማለት ነው። ከዛ በኋላ ተቀበለ ማለት ነው። ግን ያው ለሶስት ወር ይቀጥረኛል ብዬ ትንሽ አስክቶ የነበረ ግን ያው አልቀጠረም። አልሐምድላ ተቀበለ ማለት ነው። ያው መልካም የምንሰራበት ደግሞ አላህ ያድርገን። በ29 እንትን ተባለ፣ በሰላሳ አንድ ተቀበለ። በኋላ ቀን ተቀበለ ማለት ነው። የራሳችሁ ቪዲዮ ከሆነ ምንም አያሰጋም። እንደኔ ነው የምመክራችሁ፣ በራሳችሁ ብቻ ግቡ። በኋላ ማጥፋት ራሱ ወላሂ በጣም ነው የሚያደክመው። ብቻ በመጨረሻ ተቀበለኝ ማለት ነው። አልሃምዱሊላህ ሁላችሁንም እጅግ በጣም በጣም አሪፍ ያመሰግናለሁ፣ ልታግዙ ለነበራቸው ለግሩፕ አባላትም ማለት ነው። ያው ሰዓቴን ቶሎ ሞልቼ እንደዚህ ይህን ደስታ ያለ ማየት ብዙ አገዛችሁኛል። በተለይ የግሩፕ አባላት በመጀመሪያ ኢማንዬ ማለት ነው የግሩፕ አባል እናታችን በጣም አመሰግናለሁ። ሁላችሁንም ከላይ ከሌ ሳልን በጣም አድርጌ አመሰግናለሁ። ምክንያቱም የእናንተን ተራ ቀን ሙሉ የእናንተን ተራ ቶሎ ሰዓት የሞልጭ ደስታ ለማየት ጉጉስ ስለነበራችሁ ሰራችሁን በመስጠት ስላገዛችሁኝ ስለሁሉም በጣም አርጌ አመሰግናለሁኝ ው የእናንተ ማገዝ የእናንተ ሀሳብ መስጠት እዚህ ደረጃ ደርሷል ማለት ነው። እኔ ከቶ ጠንክሬ ከሰራሁበት ያው ተቀብለኛል ማለት ነው። እህቶቼ በጣም አርጌ አመሰግናለሁ። የማንዬንም አመስግኖልኝ። ሁላችሁንም በጣም አርጌ አመሰግናለሁ። ያሸር ላይክ በማድረግ ሀሳባችሁን በመስጠት አሁኑ ከእናንተ አስተያየታችሁ እንጠብቃለሁኝ። ያው እንደኔ እንትን ምላችሁ ከደከማችሁ አይቀር ከኔ ካየሁት ማለት ነው። በቃ ላይ ስትገቡም ሆነ ቪዲዮ ስትለቁ የራሳችሁን ይሁን፣ ከቲክቶክ ወይም ከሌላ ቦታ አንጥታችሁ አይሆን ማለት ነው። ወይም ደግሞ የሰው ድምፅ ያለበት አንዳንድ ጊዜ እኔ የራሱ የራሴ ቪዲዮ ሆኖ የሰው ድምፅ አድርጊያለሁ የሰው የሰው ቪዲዮ ሆኖ ደግሞ የራሴን ድምፅ አድርጊያለሁ። አሁን ይሄን እንዳለ አጥፍቻለሁ ማለት ነው። እንደዚህ ባታደርጉ ጥሩ ነው። የራሳችሁ ቪዲዮ፣ የራሳችሁ ድምፅ ቢሆን በኋላ አታጠፉትም ማለት ነው። እኔ ሳጠፈው ኮመንቱ የነበረው ላይኩ፣ ቪው ምናምን እንትን ሲል ሲጠፋ በጣም ነው እንትን የሚለው ማለት ነው። እና የራሳችሁ ይሁን ቪዲዮ ላይ። በላይቭ ስትገቡ ደግሞ የሰው ቪዲዮዎችን አታድርጉ። ያው በኋላ መጥፋቱ ስለማይቀር ማለት ነው። ምንም ቢሆን ትንሽም ቢሆን ላይቭ ላይ ሆናችሁ ትንሽ ሰውም ቢሆን ሶስት ሰውም አራት ሰውም ቢሆን የሚቀመጠው በራሳችሁ ቢሆን በኋላ ላጥፋው አትሉም ምንም ቢሆን ማለት ነው። ያው ለምን አልነገራሽንም ለምን ቡና አልጠራሽን ላላቸው ደግሞ ያው ታውቃላችሁ፣ አንዳንድ ጊዜ እድል ነው። የራሳችሁ ሆኖ የሆነው ቪዲዮዎቻችሁ ቶሎ ላይ ይቀበል ይችላል። ያው እርግጠኛ አትሆኑ እስካላከላችሁ ድረስ በሚላችሁ እርግጠኛ ስለማትሆኑ እንደዚህ ነው ብላችሁ ለመናገሩ ድፍረት አይኖራችሁም። ለዛ ነው ዝም ያልኩት ማለት ነው።